አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ መደመጥ ያለባቸውን ወሳኝ የሆኑ መረጃዎች ነው በዚህ ሰዓታችን ይዘንላችሁ የቀረብ ነው። እንግዲህ በዛሬው ፕሮግራማችን ላይ የምንመለከተው መንግስት አዲስ ህግ አውጥቷል። ይህን ሕግ ማውጣትም ብቻ ሳይሆን አጽድቆታልም ጭምር። በርካታ ኢትዮጵያውያኖችም እየተነጋገሩበትና እየተጨነቁበት ያሉበት ሁኔታ ነው። ታዲያ ይህ ህግ፣ ማን ላይ ነው የሚሰራው በምን ላይ ነው የሚሰራው የሚለውን እንግዲህ በሀገራችን ያሉ በርካታ ሰዎችን ያስጨነቀበትና አንገብጋቢ ጉዳይ የከተተበት ሁኔታ ነው። ይህ ብቻ አይደለም፣ እጅግ በሚገርም ሁኔታ በአንድ ግለሰብ ላይ እስከ 951 ሺ ብር ቅጣት የሚያስቀጣ ህግ መሆኑ ነው። እንግዲህ ድንጋጌ ውስጥ ገብቶ ወደ ተግባር የገባው ታዲያ ይህንን አይነት ቅጣት የሚደርስበት በአንድ ግለሰብ ላይ ያክል ጥፋት ቢያጠፋ ነው የሚሉትን ዝርዝር መረጃዎች ለጥንቃቄ ያክል ወደ እናንተ የምናደርስ ይሆናል። በተጨማሪም ደግሞ ለኢትዮጵያ ንግድ ባንክ ተጠቃሚዎች በሙሉ እጅግ በጣም ወሳኝ የሆነ መረጃ በዛሬው ዕለት ወጥቷል። ማለትም ንግድ ባንክን ጨምሮ የምትጠቀሙ ሌሎች የግል ባንኮችም ጭምር ማለት ነው። እናንተንም የሚመለከት መረጃ ወጥቷል። ወደ እናንተ ከማድረሳችን ባሻገር ሳውዲ አረቢያ አካባቢ የምትገኙ እህት ወንድ ወንድሞችም አንድ አዲስ መረጃ አለ። መደመጥ ያለባቸውን ወሳኝ ወሳኝ መረጃዎች ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በአንድ ግለሰብ ላይ እስከ 915 ሺህ ብር ድረስ የሚደርስ ቅጣት ምን አይነት ጥፋት ቢያጠፋ ነው የሚሉትን ብዙዎቻችሁ እንግዲህ ጥያቄ ሊፈጥርባችሁ ይችላል። በነገራችን ላይ ይህ ጥፋትን ብቻ ለማስጠንቀቅ ብቻ ሳይሆን መንግስት እርምጃም እየወሰደ እንደሚገኝና ከአምሳ በላይ እርምጃ መውሰዱን ነው በዛሬው እለት የወጣው መረጃ የሚያመላክተው። ታዲያ የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በከተማ አስተዳደሩ ባለፉት ስድስት ወራት በተለያዩ አገልግሎት ሰጪ ተቋማት ላይ ባደረገው ድንገተኛ ኦፕሬሽን አብዛኞቹ ከተቀመጠው ስታንዳርድ በላይ ድምፅ እየለቀቁ ተገኝተዋል ሲል 915 ሺህ ብር ቅጣት መቅጣቱን በዛሬው ዕለት ለኢትዮጵያ ኤፍኤም መግለጹን ተመልክተናል። ቅጣቱ ከተላለፈባቸው ተቋማት መካከል ባርና ሬስቶራንት፣ ግሮሰሪና የምሽት ጭፈራ ቤቶች ይገኙበታልም ተብሏል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ የሆኑት አቶ ዲዳድሪባ ከጣቢያቸው ጋር በነበረው ቆይታ እንደገለጹት የድምፅ ልኬት ኦፕሬሽኑ በ11ዱም ክፍለ ከተሞች መከናወናቸውን ገልጸው፣ በተለይ ከነዚህ ተቋማት ከምሽት 3 ሰዓት በኋላ የሚለቁት ከፍተኛ የሆነ ድምፅ በነዋሪዎች ላይ ከፍተኛ ችግር በመፍጠሩ አምሳ ቤቶች ላይ የእሽጋት ማለትም አምሳ ቤቶችን የማሸግ እርምጃ መውሰዱን ነው በዛሬው እለት የ ተገለጸው የድምፅ ብክለት በርካታ የምሽትና የቀን መዝናኛ ክለቦች እንደሚገኙባቸው ሲገልጽ የከተማዋ አካባቢዎች በተለያዩ መልክ ቢኖራቸውም በመኖሪያ አካባቢዎች የሚገኙ ልዩ ልዩ የንግድና ኢንዱስትሪ ቤቶች በምሽት ክፍለ ጊዜ ከ45 ድቢ ወይንም ከ45 በላይ ድምጽ ማውጣት እንደ ድምጽ ብክለት የሚታይ መሆኑን ባለስልጣን መስሪያ ቤቱ በዛሬው ዕለት እንግዲህ አውጥቶታል ማለት ነው። 50 የሚያክል ቤቶችን አሽጓል። እያንዳንዱ እንግዲህ እስከ 951 ሺህ ብር ድረስ ቅጣት እየቀጣ እንደሚገኝ ነው መረጃዎች የሚጠቁሙት። ስለዚህ ህብረተሰቡን እንዲህ አይነት ችግር ውስጥ ከምታስገቡ እናንተም ቅጣቱ ከሚያርፍባችሁ ጥንቃቄ ማድረግ ይኖርባችኋል እያልኩኝ በቀጥታ ወደ ሌላው መረጃ መራለሁ። በሌላው መረጃችን የኢትዮጵያ ኤሌክትሪክ አገልግሎት በ2 ሁለት አመራሮችና ሰራተኞች ላይ የጽሑፍ ማስጠንቀቂያ የደሞዝ ቅጣት እርምጃ ወስጃለሁ ብሏል። ተቋሙ በ2017 7 ወራት ውስጥ ብልሹ አሰራርን ለማስወገድ ባከናወናቸው ተግባራት በ2 ሁለት አመራርና ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። እርምጃ የተወሰደው ደንበኞች የቀረቡ ጥቆማዎችን መሰረት በማድረግና አስፈላጊው ማጣሪያ ተደርጎ መሆኑን ከኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ የሆኑት አቶ መላኮ ታዬ ለኢትዮጵያ ኤፍኤም ተናግረዋል። እርምጃ ከተወሰደባቸው አመራሮችና ሰራተኞች መካከል ሦስቱ የጽሑፍ ማስጠንቀቂያና አስራ ዘጠኙ የደሞዝ ቅጣት የተቀጡ መሆናቸውን ሥራ አስፈጻሚው በዛሬ ዕለት ገልጸዋል። በሌላው መረጃችን በሳውዲ አረቢያ ለምትገኙ እህት ወንድሞች በዛሬው ዕለት እጅግ በጣም አስደንጋጭ የሆነ መረጃ ተሰምቷል። የሳኡዲ አረቢያ መንግስት ሰሞኑን በውጭ አገር ዜጎች ላይ በጀመረው አሰሳ አምሳ የውጭ ዜጎች ማሰሩን ዓለም አቀፍ የዜና ምንጮች ዘግበውታል። በኢሞራላዊ ድርጊቶች ተሳትፈዋል ተብለው ከታሰሩት መካከል አስራ አንድ ያክል ሴቶች እንደሆኑ ዘገባው ጠቅሷል። የፖሊስ አፈሳና እስር በወሲብ ንግድና ልመና ላይ ተሰማርተዋል በተባሉ የውጭ ዜጎች ላይ ያነጣጠረ ነውም ተብሏል። በአፈሳው አስሩ ኢትዮጵያውያን ሰለባ ሆነው እንደሆነም ለጊዜው አልታወቀም ሲል የወጣው መረጃ ስለሚያመላክት እዚያ አካባቢ የምትገኙ ወንድሞች ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል ነው። በዚህ ድርጊት ውስጥ የተሳተፉ እጅግ በርካታ ኢትዮጵያውያንም እንዳሉ ዘገባው ያመላክታል። በሌላው መረጃችን ለንግድ ባንክ ተጠቃሚዎች በሙሉ እጅግ በጣም ወሳኝ የሆነ መረጃ በዛሬው ዕለት ከዚህ ሀበሻ በኩል ወጥቷል። የኢትዮጵያ ንግድ ባንክ ያደረገውን የብድር ወለድ ጭማሪ ተከትሎ የግል የፋይናንስ ተቋማት ተመሳሳይ እርምጃ እየወሰደ መሆኑን በዛሬው ዕለት ከደቂቃዎች በፊት ተናግሯል። መንግስታዊው የኢትዮጵያ ንግድ ባንክ ባለፈው ሳምንት የብድር ወለድ ላይ ጭማሪ ማድረጉን ማስታወቁ ይታወሳል። በዚህ መሠረት ከ7% እስከ 17% የነበረውን ወለድ ከ11 እስከ 18% ማደጉ የሚታወቅ ሲሆን ይህም ከ4 ዓመት ወዲህ ትልቅ ነው የሚባል ጭማሪ መደረጉ ነው የተገለጸው። ንግድ ባንክ ውሳኔን በመመልከት የግል ባንኮችም በብድር ወለዳቸው ላይ ማስተካከያ እያደረጉ መሆኑም ታውቋል። አንዳንድ ባንኮች እስከ 23% የሚደርስ ወለድ እያስቀመጡ መሆኑን የሚጠቁመው ሪፖርቶች ይህንን በፋይናንስ ዘርፍ ላይ ተጽዕኖ ሊያሳድር እንደሚችል ማስረዳታቸውን በዛሬው ዕለት ከዚህ ሀበሻ በኩል የወጣው መግለጫ ያስታውቃል። በሌላው መረጃችን አሽከርካሪዎችን በሚመለከት የአሽከርካሪ ብቃት ምዘና ሊጀምር መሆኑን በዛሬው ዕለት ካፒታል አስነብበዋል። የመንገድ ትራፊክ አደጋን ለመከላከል የትራንስፖርትና ሎጂስቲክስ ሚኒስቴር በሕዝብና በጭነት አገልግሎት የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጁ እያደረገ መሆኑን አስታውቋል። ሚኒስትሩ ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን የሚያስችል ሰነድ እያዘጋጀ መሆኑን ተጠቁመዋል። ምዘናው በየደረጃው የሚሰጥ ሲሆን፣ በመጀመሪያው ዙር የአገር አቋራጭ አውቶቡሶችና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት ለመለካት ዝግጅት ተጠናቋል፣ መባሉን በዛሬው ዕለት ካፒታል መረጃውን አውጥቶት ወደ እናንተ አደርሰናል። መደመጥ ያለባቸው ወሳኝ ወሳኝ ወሳኝ የሆኑ መረጃዎችን ወደ እናንተ አደርሰናል። ቪዲዮ ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያውያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።